እኔ እኮ ባል ማግባት ፍላጎቴን የተውኩት ለአባትሽ ለመታመን ና አንቺ ላለማስከፋት ስል ነው። እና ለትምህርትሽን እንኳን እስከምጨርሽ ምጨርሽ ብትታገሽ በእናትሽ ይበቃል አይበቃም። ተስፋዬ በደህና ጊዜ ሞቶ አረፈው ምን አለ እኔንም የሆነ ነገር መቶ በገደለኝና ጎኑ በተኛው። ቤዛ ይሄንን ነገር የጉር ገፎ አድሪ ፋጃ ሌላ ሊሀገር የሰው ውድና የተከበራቸው የቻናል ቤተሰቡ በአዲስ ነገር ከች ብያለሁ። አሰላሙ አሌይኩም ራህመቱላ በረካቱ። እንግዲህ አፍላ ፍቅር ክፍል አንድ መቶ ሀያ አራት ተለቋል ማለት ነው። እንግዲህ ብዙ ነገር አይታችኋል እስከዛሬ ማለት ነው። የዛሬው ግን ለየት ያለ ነው ማለት ነው። እንግዲህ ጸጋዬ የምትባለው ምላሳምና ነገረኛዋ ሴትዮ ብር የለመደችው ማለት ነው። ሙስና የለመደችው ልጅ እንግዲህ አልፋታቸው ብላ ነበር ማለት ነው። ፍቅረኛሞችን በማጣላት ብር እየተከፈላት የምትኖር ጥቅሟ የሚያጓጓት ልጅ ነች ማለት ነው። እና ኩኩቼ እንግዲህ ድብድብ አድርጋ በአፍንጫዋ ደም፣ በአፏ ደም እስከምትተፋ ድረስ እንግዲህ አሯና ብለታት አለ ማለት ነው። እንደው እኔ እንጃ ምን ብዬ ንገራችሁ። ድብ እናደርጋ ነው የቀጠቀጠቻት ማለት ነው። እንደኔ ደስ ያለዋለ እኔ እንኳ ብዙም ባለከታተላቸው አልፌ አልፌ አያቸው ነበር ማለት ነው። እና ኩኩቼ ይ ማለት ነው። ቹች ይ ከልብ እናመሰግናለን ኩኩቻ ማለት ነው። ከምርም የህቶችሽ ጀግና ጓደኛ ነሽ ማለት ነው። ከምርም ጠበቃ ነሽ ማለት ነው። ብዙ ሙገሳ ደርሶሻ ማለት ነው። እናመሰግናለን ልባችን ቅቤ ጠጣ ያሉሽ ብዙ ናቸው ማለት ነው። እንግዲህ እና ያሬድ ወደ ፍቅራቸው ይመለሳሉ አይመለሱም፣ እኔ እንጃው ማለት ነው። ምክንያቱም ያሬድ ልቡ በጣም ተሰብሯ ሱ ራሱ ቢያገኝ ምን እንደሚያረጋት አላቅም ማለት ነው እና እንግዲህ ወደ ሆስፒታል ገብታለች። ከሆስፒታል በደህና ትወጣለች አትወጣም የሚለውን ነገር ደግሞ በጣም አስጊ ነው ማለት ነው። በጣም ተጎድታለች። እንግዲህ ልሞትም ትችላለች ማለት ነው። ከሞተች ግግል ነው ማለት ነው። ወደ ፍቅራቸው እናቷን አሳምና ልትመለስ ትችላለች ማለት ነው። እና ያ ነገር እኔ በጣም አጓጉተኛል ማለት ነው። እኔ እንጃ በጣም ነው ያሳዝነኝ። እና ያረድ እንደዛ በፍቅራቸው መሀል የገባባቸው ጥላት፣ የገባባቸው ንፋስ በጣም ነው የሚያሳዝነው ማለት ነው። እኔ እንጃ። ግን እንደዚህ ልብ አንጠልጣይ ፍቅር አይቼም ሰምቼም አለቅም። እናንተስ እንዴት አያችሁት? የተናደዳችኋላችሁ ወይንስ ደስ ያላችኋላችሁ ማለት ነው? ያው እነ ቡችራም ራሱ ፍቅረኛው ሌላ ጓደኛውን ይዛ ማለት ነው ባለቁምጣውን ይዛ ልታስቀናው እንደሆነ ለጽጌ ነግራት ነበር ማለት ነው። ለምንድን ነው ጓደኛውን ማታማሌሊበት ሊበት ከዛም በኋላ በቃ ያንን ዘፈኑን እየዘፈነ ይመጣልሻል። እሷ የዘፈነላትን ብላታለች ማለት ነው። እና እንግዲህ ባለቁምጣውን ቁምጣውን እንድጠብሰው ፈልጋ ነበር። እሱ ግን እምቢ አላት ማለት ነው። እና ቡችራ ይህን ሲሰማ ምን ይሰማው ይሆን? ቡችራ እሱ ምሸገረው እሷ ሲለምናስ እምቢ ስላለችው ያችኛየቱን ዘፈኑ ስለወደደች ስለወደደችለት በቃ ተመችተዋለች ማለት ነው። እና ቡችራ ራሱ ወደዛችኛየቱ ነው ያደለው ማለት ነው። እና ያው እንግዲህ በሌላ ነገር ክፍል መቶ ሀያ አምስትን እንጠብቃለን ማለት ነው። እስከዛ ድረስ አበረታቱ፣ ላይክ፣ ሸር፣ ሰብስክራይብ አድርጉን ማለት ነው። ሳሙ ሪክራቱላ በረካቱ